ገባ ጥሩ እናት ሆኜ ወይ ጥሩ ሚስት ሆኜ ጥሩ ሚስት ሆኜ ካላለፉ ጥሩ እናት ልሆን አልችልም ለልጅም ተመሳሳይ ነው መሆኑ ስለዚህ የዚህ ሁላ ሆምወርክ ያለው ደግሞ ወንዶች ጋር ነው ጋ ወንዶች ጋር ስለዚህ ወንዶቹ ጥሩ እንዲሆኑ ጥሩ እናት ያስፈልጋቸዋል ገባ እኔን ያልበደለኝ ወንድ መሆን አለበት ያልተማረርኩበት ወንድ መሆን አለበት ከዛ ለልጅ ጥሩ ነው መሆነው ትሊስት ኢኮኖሚ ፊናንስ ላይ ሰፖርት ቢያደርገኝ ጥሩ ማሰብ እችላለሁ። ጥሩ ነገር መስራት እችላለሁ። ለልጅ ችግር የሆነብን አሁን ከሁለቱም ተጎዳ። ከእናትነትም፣ ከሚስትነትም ለምን የሆነ ነገራችን ተሆና አብዷል ማለት ነው። ሴቶቹ እኔም በልጅነት ነው ያገባሁት። ልክ እንደሷ ነው ነገሮች የሆኑት፣ ግን በስህተት ነው በስህተት ነው። እንደዚህ ይመጣል ብለ ተጠንቅቀ ምናምን ኤክስፕሪንሱ ቢኖረ እንትን አትልም። ግን ኦልሬዲ ነገሮች ጥሩ ነበር የነበሩት እንደ ማንኛውም ሰው የኢኮኖሚ ችግር አለ፣ የባክግራውንድ የቤተሰብ ችግር አለ። ተለያየን ስንለያየን ግን አትሊስት መተው ሲቻል እኔ መኖር አልቻልኩኝ። ወደ ጀርመን መጡ። እዛ ጋ እንግዲህ አስበ ምን አይነት ልጅ እንደሚያደርግ ላልተወሰነ ጊዜ ክፍተት አለ። ከዛ በኋላ ደግሞ ስትገናኝ ደግሞ እንደ አዲስ የምታስተካክላቸው ነገሮች አሉ። በመሀል ደግሞ እንደዚህ አይነት ዱርዬ ይመጣና ልጅ ጭልፍ ያደርጋል። ግን ወንድ ወንድ ልጅ ሴት ልጅን ከቤተሰቧ የሚነጥላት ከሆነ እኮ ትክክለኛ ወንድ አይደለም። ታውቂያለሽ አይደል? ይሄንን ለምንድነው ሴቶች ማያስተውሉት? ገባሽ? ከእናት ጋር የሆነ ሹ። አሁን እኔ ሚስቴ ከእናቷ ጋ ችግር ቢኖራት፣ እኔ ሄጄ መታረቅ አለብሽ እናትሽ ነሽ ምናምን ነው ማለት ያለብኝ እንጂ አይ ታያት እሷ እንትን ነች ምናምን ማለት አልችልም። ገባሽ ማስተካከል አለብኝ እንጂ። ኤግዛክሊ፣ ቤተሰብ ቤተሰብ ነው። ኤክስቴንድድ ፋሚሊ ነው ማለት የእሷም እናት የኔም እናት ሆናለች። አሁን ገባሽ? ይህንን ስናወራ ሰው የሚንጨረጨር ከሆነ የሚያሳየው እነሱ ጋር ችግር ስላለ ነው። ገባሽ? ጥልና እንትን የሚፈልግ ህዝብ ብቻ ነው። ቲክታክ ደግሞ ምንድነው ችግሩ? የባሰ ያብሰዋል። ነገር ፈላጊ ነው ያለው። በኮመንት ይሳደባሉ፣ ለእነሱ ኢንተርቴንመንት ሲሉ። እውነት ይቅርታ አድርግልኝ እና አሁን ደዚ እና አሞራው እንትን ሲሉ አንተ እንኳን አልነበርክም። አንተ ልሹ ወልድ አልሰጥም ሲጣሉ ሁሉም በደዚህ ሳይር ነው የቆመው። የዛኔ እኔ እና ሳምሪ ስንጣላ በደዚህ እናት ሳይድ ነው የቆመው። እኔ እና ሳምሪ ግን የዛኔ ስንጣላ ሁሉም በሳምሪ ነው የቆመው። ግን ኦሮሞዎቹ ለምን ለምን በ ከኔ ጋር የፖለቲካ ችግር ስላለባቸው ልጄ እንድትነጠቅ በዚህም በዛ ይፈልጋሉ። አረ እንኳን ገላገለሽ ከዝች እናት። ይቺ አማራና ኦሮሞን ያባላች ህዝብን ልዩነት የፈጠረች እንኳን ተለየሻት። አማራ ያገባቸው አማራ ነው። ልጅ እኮ ኦሮሞ ነው፣ ሰባ አምስት ፐርሰንት እናቱ የኦሮሞ ግማሽ ኦሮሞ፣ ግማሽ የመንዛ ኦሮሞ ጭራሽ ግን እነሱ የመሰላቸው ምንድን ነው? ኢትዮጵያ ኢትዮጵያ ሲደንስላቸው ልጁ በጣም ስማርት ነው። ኢትዮጵያ ኢትዮጵያ ብሎ ነው ይከተታት ገባ። ፖለቲካ ለመጫወትም ፈለገ። ግን እኮ የአባቱን ስም ራሱ አሁን ነው ያወቁት። አሁንእሱ ሲያቁምን አሉ የፈለግኩት ምንድን ነው የዛኔ ጆኒ ማኝ አልኩኝ። ሌሎቹ ሌሎች እንዳለ እንዳለ ደር ዛሃረሩ ምናምን እቺ ድሪያምማ አሁን የመጣችው እነዚህ ትልልቅ ሰዎች ህዝቡን ተቆጣጥሮት የነበረ እሷ ከኔ እጅ እንድትወጣ ነው፣ ከኔ እጅ እንድትወጣ። ኦኬ። እኔ ግን ብቻዬ የምችለውን ነገር አድርጌያለሁ። አይምሮዬን የምፈልገውን ነገር አይምሮዬን ነፃ አድርጌያለሁ፣ ነፃ አድርጌያለሁ። ዛሬ ግን ልንገር ቆጭቷት ቆጭቷት የጻፈችውን ባሳዬ ታሳስነ

እንደ አንድ ቀን ከነሱ ጋር ማ በብሮድካስቲንግ ማድረግ አለ እና የእነሱም ቁጭ ብለን ነበረ የምናየው ዩቱባቸው በጣም ነው የሚወዳቸው እና እሷን በጣም እሷ ራት ብመሳየች እነሷን ተለያዩ አይደለ? ፋኖቹ ናቸው እኮ የበታተኗቸው ኗቸው አ እነሱም አልተጓቡም ነው በጣም አልተጓቡም። እሷም ያው በፊት እንትን ደና እንትን ነበራት መሰለኝ ደና ግንኙነት ነበራት መሰለኝ ከሆሊውድ አክተሮች ጋር ምናምን ወንዶች ደግሞ ሴት ልጅ ከወለደች በኋላ የሆነ የሚለወጡት ነገር አለ እንደ ድሮ ያው አያደርጉም ገባ ብዙ ነገር አለ እንደ ሴት ወ እኔ አሁን አያገባኝም ይሄንን ለመሰል እኔ ያየሁትን ኤክስፕሪንስ ተናግሬያለሁ ያ ነገር አልቀርም ሀፕን አረግ በት እግዚአብሔር ምስክሬ ነው የምልህ በጣም ልጅ ስትሮ ቅናት በጣም ስትሮንግ ናት። ስትሮንግ ሆናለች። ሁሉ ነገር ገብቷታል። ኦኬ የፈለገ ነገር ቢፈጠር በማላችን ሁሉ ነገር ገብቷታል። ብጓረድም አንድ ቀን ደግሞ እንደምታከብረው ይነግራሉ። እኔ ያልኳት ነገር በሙሉ ሆናለች። ግን ያው ስለ አይስ ፋሚሊ እንትን ያልኩልን ተቀመጪ፣ አሁን ራሱ እንዲሏታል እንዳት ለያይ ለሷ ብለሽ እንዳት ል እናንተ ሰዎች ተው፣ ተው በግድ አታስቀምጧት በግድ ለእናንተ ብላ እንድትኖር አታርጓት ኦኬ ተው ነው የምለው የእኔ ጥላቻችሁን በልጄ ላይ ባታረጉ ጥሩ ነው እኔ ላይ የምታደረጉትን ጥላቻና ልጄ ላይ የምታደረጉት ጥላቻ በየቤትሽ ይገባል እያንዳንድ ቤቱ የተበጠበጠ ሰው ነው የሌላን ሰው የሚበጠብጠው ታውቂያለሽ አይደል ቤቱ የተበጠበጠ ሰው ነው ደህና ቤተሰብ ያለውና ደህና እንትን ያለው ጥሩ ነው የሚያወራው ላይ ይታረቁ እንዲያርጉ እንዲያርጉ ነው የሚሉት ገባሽ መታረቅ ሌላ ነው አብሮ አሁን ሁሁ እናንተ ብንጣላ መታረቅ እንችላለን ባልና ሚስት ከተጣላ ግን ፍቅሩ ካለ ግን ቢታረቅ ፍቅር የለም ናስ ዩሲ አሁን ይታረቁ ይታረቁ ብትል ጥያቄ የሚሆነው በፊት ልጅቷን ስታገኛት ስታሳያት የነበረውና አሁን ከወለድክ በኋላ ምን አባህ ቀዘቀዘ ነው ገባህ እንዴት አድርገን ትሪት የምታረጋት ነው አሁን ኢትዮጵያ መመላለስ ስትጀምር ዝም በይ ማለት ከጀመርክ ድሮ አጉንብሳ የምትሄድ ከሆነ እስሮንግ ድሮም የመጣው አንተ ለምንድን ነው ነው ጥያቄ ያስነሳ። አልገባ ግን አይዶን ኬር እኔ አያገባኝም። እሱ ግን እንደ አንድ ሰው ማንንም ሳትፈራ ማለት ነው እኔ የምትሰማም ከሆነ ማንንም ሳትፈራ ደስ ካላት ጋራ መኖር የምታስችላት እናት አለቻት። የፈለገችበት አንደኛው ጀርመናዊ ናት። ልጆቿ ጀርመናዊ ናቸው። የፈለገችበት ቦታ ሰርታ መብላት ትችላለች። የሆነ እንኳን ይሁን ነገር ካስፈልጋት እግዚአብሔር ምስክር ናምል አጠገቧ ሄጄ ይሆን ቤቴን እንደሆነ ጠቅልዬ ለማለት ጫ አጠገቧ ሁኜ እሷ የፈለገችውን ትሆናለች። እኔ ልጆቿን አሳድግላታለሁ ልጆቿን አሳድግላታለሁ። ለእናንተ ብላ አትቀመጥም። እሷ ወይ እናንተን ደስ እንዲላችሁ የፈለግሽውን አድርጊ ነው የሚላት። የፈለግሽውን እንሰደብም እንካሰስም ግን ላይቷን ግን በእናንተ ይ ይህንን ወቁ እናንተ ስላላችሁ እናንተ ስላላላችሁ አይ አይደለም የተስማማትን ከዚህ በኋላ ምርጥ ባለማግብታ ትችላለች ይው አንቀጥቅጦ የሚያኖራት ይው ቀይ ቴፕሽ ሬድ ቴፕሽ አንጥፎ የሚቀበላት እጇን ቀኝ እጇን ይዞ የሚያወርዳት ባላታጠነኞች ይህ ለዚህ ለማይረባ ዩቱብ ለተዝረክረከ ለስም መጨነቅ የለባት በግድ ነው የምታኖሯት በግድ

ራሱ ጦር ነው መልሶ ምን ይላል መሰለህ፣ ጃር መሐመድ፣ ሚዲያ ላይ መውጣት ራቁትን እርቃንን እንደመውጣት ነው። በተለይ በዚህ ላይ ትንሽ እውቅናውን ቢኖርና ራሱ ሉጣ ብትል እንደ ታሪክ የሰራቸው ነገሮች አሉ መነሳታቸው አይቀርም። አሁን ችግር የሆነው ችግር የሆነው ማንኛውም ሰው ሚዲያ ላይ ስትሆን በቃ ለመለያየቱም አብሮ ለመሆኑ አብረ እንዳትሆን ራሳቸው ወሬ ያመጣ ነው። አብረህ ስትሆን ደግሞ እንዳትሆን ደግሞ ልትቆርጥ ስትል እራሳቸው ያመጣል። እንግዲህ ሰው ምን ይሆን ጠንካራ ሰው መሆን አለብሽ። ኢቨን ለሶሻል ሚዲያ ቢኮዝ፣ ስድቡ ከባድ ነው። ለሌላ ነገር ሊያስተምሩሽ ይሞክራሉ? ወደ ሌላ አስተሳሰብ ሊከቱሽ ይሞክራሉ ሰው ምንድነው? እንዴት ነው? የዚች ልጅ ወይ የዚህን ልጅ ሀሳብን ቀይር እያሉ በቃ በስድብ ይሁን በምክር ይሁን በእንትን ይሁን እንዲያሉ ሰውን እንትን ለማለት ይሞክራሉ። ግን አንዳልሹ አንቺ ጣሚ ኖኙ ጂጂ ጠንካራ ነች፣ ማንም ሀሳብሽን ልቀይር አይችልም። እንደዛ ነው ሰው ልጅ መሆን ያለበት። ሶሻል ሚዲያ ላይ ስመጡ እንደዛ ጠንካራ መሆን አለባችሁ። ካመንት መስማትና ማንበብ አያስፈልግም። ማንም ሰገጤ ኮነ መጥቶ ካመንት ቢያደርገው ይኖ ታዲያ ማይረባ ሰው እኔ ማ ይሄን ቲክቶክ እንዳስተላኝ አይሶር ቲክቶክ ላይ ፎቶ ነው ወይ የእግዚአብሔርን ፎቶ እየለጠፉ የሚሳደቡ አሉ። አለ እሱ እኮ ነው የሚያሳዝነው። አስበዋል አንተ ድሮ ልጅ

እግዚአብሔር ይመስገን፣ እኔ ቤተክርስቲያን ያደግኩትኝ እና የፈለገ ነገር ቢሆን አልዳፈርም። እንደዚህ አይነት ነገር አልዳፈር። እውነት ከሆነ ግን እዳፈራል፣ እራሴ የፈለገ ይምጣ እንትን አለ። ግን ይሄ እንደዚህ ላይ መዋሸት፣ ይሄ የሰውን ስም ካለ፣ በተለይ ግለሰብን ያለ አግባብ እዚህ ጋራ ብልሰድ ይችላል። ተሳዳ እሱ ችግር ለበስ። ግን ኦርጋኖችን እየጠራ መሳለብ ይችላል ኦርጋንን እየቆጠርኩ መሳለች ግን ያላረግከውን ነገር እንዲያርጋ፣ እራሱ ወሬው እራሱ ሲመጣ ለማውራት አልችልበት። ይቅርታ የራሴን እራሱ ማውራት አልችልበት። እንዲህ ብላ እንደዚህ እንዲያርጋ፣ እንዲሄዳ፣ እንዲ ፍሬምት እንዲያርጋ፣ እንዲ ችት አድርጋው አልችልበት፣ አልለመድኩም። እንደዚህ እኔ ባህሪ እንደዛ ለ ወይም ሙዚቃ እናዳምጣለን ወይ፣ ስለ ሾ እናወራለን፣ ስለ ፋሽን እናወራለን ወይ ስለሆነ ቴክኖሎጂ ከወንዶቹ ጋር ሲያወርቆጭ እያዳምጣል፣ እንደዛ ነው ያደግኩት ያአሁኖቹ ሊገቡኛቸው ንቅርታት ያለው ሶስ አይ የእኛ ሀገር ሰው እየተገረፈ ትምህርት ቤት መላክ አለበት። ትምህርት በአንድ ቶሪ ነው በጣም አንድ ቶሪ ነው መማር አለባቸው። የኢትዮጵያ ህዝብ እንዳለ እየገረፉ አት ሊስት እስከ አስራ ሁለተኛ ክፍል መጨረስ አለበት። እውነት ነው። ምንስጭች ማሰብ አይችሉ ብዙ ሰው ማሰብ አይችሉም። የደነቆረ ህዝብ ነው። ብዙ ብዙ ብዙ ዘጠና ስምንት ፐርሰንቱ። ምን ግን ታዘብክ አሁን? በነሱ እኮ ወተሽ ተናገሪ አሉ፣ እሷ መልስ አልመለሳች አልመለሳች አልመለሳች። መልስ መለሳች። ምን ታዘብክ? እንደዛ ሲቀጠቅጠው፣ ማንን ቀጠቀጣት? እኮ እሷንም። እንዴ፣ በቆይ ምን ብለው አንቺን ደግፈው ነው ወይስ አረ፣ ለምን እንዲህ ብለሽ ተናገርሽ? ለምን እናትሽን አላዋረድሽም አልሰደብሻት? እሷ ለምን አልተሰደብሽም ብሎ ሰደባት። አዎ ለምን ባልሽን ደግፈሽ አልተናገርሽም? እንዴትኛ እኛ ምን አለች መሰለ? የደንቆሩ አስተሳሰብ ብላት አዳምጠውማ። እሷ ያለችው ግን ግልጽና ግልጽ። ቁጭ ብለው ቶፒክ አድርገው ዩቱብ የሚሰሩትን የለም እሱን ምን እሱን ተለያይ። ይቺ ምን ታደርግላለች ምናምን እንዲያርጋእንዲያረገችእንዲህ አድርጋ እንዲህ አደረገች። እናችን እሱን የተናገራችሁ እንዲያውም አለማዳመጥ ብቃት ጥላቻ ስላላቸው የእባብ ልጅ በሙሉ ይሉኛል ነ ገባ እባብ ልጅ እባብ ይሏታል ይቺ ልጅ ለ በጣም የሚገርም ከሱ አንድ የሰምታ እኔ ስራ ስራ አለው ሲ ሰምታው ታውቃለህ። እሷም እንዳለች ታውቃለህ። በጣም የምታሳዝን ማለት ነው። በጣም ውስጤ በቃ የረበሸ የቤቱን ስራ ሰራ አለዋለች ትምህርት እማራለች ልጆቹንም አሳድጋለች። አየ ይሄ ማለት እሱ ምንም እንደማይረዳት ነው። እዚጋ የምታየው እሱ ምንድን ነው የሚያደርገው ታዲያ አይማርም። እግዚአብሔር እውነቱ ይወጣል። ውሃ እንኳን ሄዶ አይገዛም። ልጅ ሚኪ፣ እኔ አንጀቴ ነው ቅጥል ውሃ። ተምሯል ተምሯል ይሰራል። ምንድን ነው የሚያደርገው ዩቱብ ብቻ ነው ልጅቷ ናት የምትማረው የምትሰራው ሚ የምትሰራው፣ ገንዘቡን ሜክ የምታደረገውም ጭንቅ፣ ቤቱን የምታስተዳድረው ውሃ። ሱፐርማርኬት ሄዶ እንዲ ውሃ ተሸክሟኝ፣ እሱ እኮ የወንድ ስራ ነው። ጂጂ ለምረው ማያደረገው፣ እሱ ማ ቆሻሻ አይጠልም፣ እሱም የወንድ ስራ ነው ማድረግ አለበት። ሁሉን ነገር የምታደረገው ልጄ ናት። ሁሉን ነገር ወንድም ናት፣ ሴትም ናት፣ እናትም ናት፣ አባትም ናት። እውነታው ይሄ ነው። ሚኬ እኔ ለአውራው ብል እኮ አልኩክኝ እኮ ለአውራው ብል እዚህ ቤቴ ውስጥ ቤቴ ውስጥ ከዛ እርጉዝ ሆና ወይኔ ጂጂ ኪ አሁን እንደዚህ አይነቱ ነው እንግዲህ፣ እንደ ልጅሽ አላይም። ማየት አንተን አልፈልግም አልፈልግም። ብዙ ነገር አለ። እኔ ስልክን ስጠኝ ነገር አለ፣ ብዙ ነገር አለ። ሀገር ዓለም የሚያውቅ ሀገር ቤት የሚያውቁት ሁሉ ነገር መጀመሪያ የመጀመሪያው ጊዜ ነው። አለቀ አሁን ደግሞ ይሄን ታዳመጠና ወይዘሮ ፊንገር ሾ አንቺም አለ እናትሽ ትበላ ያለ ሽሮ፣ ሽሮ ስትበላ አንቺ እንዳትሽ እንደዚህ ትሁን ብሎ ተሳደበ። ይገዛባል። ጥሩ አይደለም ጋይስ። ውሸት ጥሩ አይደለም ግን ቴብ